ሰላም ሰላም ጤና ይስጥልን ውዴጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? እነሆ ዛሬ ሚያዝያ 6 2017 በኢትዮጵያ የዘመን አቆጣጠር አፕሪል 14 በጎርጎሳውያን የዘመን አቆጣጠር ዕለተ ሰኞ የጋቱሎ አጫጭር መረጃዎች ወደ እናንተ የማደርስበት ወደ እናንተ የምደርስበት ሰዓት ነው። ላይክ ሸር አድርጉ፣ ሰብስክራይብ ካላርጋችሁ ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን በሱፐር ታንክስ ደግፉ። ትናንት በእለተ ሰንበት ወደ እናንተ ፕሮግራም በጋት ውሎን በጋት እለታዊ አላደረስኩም። ኦፍ ኮርስ ምናልባት እንግዲህ ትናንት ሁለት ወሳኝ ጉዳዮች ነበሩ። አንደኛው ሚያዝያ አራት ምሽቱን ህዋት መግለጫ አውጥቶ ነበር ለተከታታይ አምስት ቀናት የማዕከላዊ ኮሚቴ ስብሰባ አድርጎ በዛ ስብሰባው ከውስጥና ከውጭ ተቀናጅተው ጥገኞች ስልጣን ነጥቀው ነበር፣ ስልጣኑን አስመልሰናል እንኳን ደስ አላችሁ ብለል ብለዋል። የሚያገናኘኝ ከፌደራል መንግስቱ ጋር ድልድዩ ገመዱ የፕሪቶሪያ ስምምነት ነው የሚል ነገር አውጥቷል። የፌደራል መንግስት የፕሪቶሪያ ስምምነትን ለመጣስ እየተንቀሳቀሰ ነው የሚል ነገር ማምጥቷል። እንግዲህ ህዋት ቅዠት ውስጥ ነው ያለው። ረስቶታል ከአራት ኪሎ መባረሩን ከዛም መቀሌም ከመቀሌም ወደ ደደቢት ከደደቢትም ተመልሶ ኤንዌይስ ቀጠናዊ ግምገማ አድርጃ ያለሁኝ ይላል በግምገማው ከትግራይ ህዝብ የፖለቲካ ጥቅምና ፍላጎት አንጻር አዎንታዊና አሉታዊ ለውጦችን መገምገሙን ያስቀምጣል። ተቋማዊ ነጻነትን ጠብቄ ከሽግግር ከትግራይ ጊዜያዊ አስተዳደር የትራንዚሽን የትግራይ ኢንትሪም አድሚኒስትሬሽን ወይም የሽግግር የጊዜያዊ አስተዳደር ጋራ በህብረት በጋራ በአንድነት ለመስራት ዝግጁ ነኝ የሚልም ተካቶበታል። በአጠቃላይ የፌዴራል መንግስቱ ከፕሪቶሪያ ስምምነቶች ውጭ ተጨማሪ ደንቦችን፣ መመሪያዎችና ህጎችን እያስጸደቀ እንድተገብር እያስገደደኝ ነው፣ ተቀባይነት የለውም የሚል ነገርም አውጥቷል። ብዙም አስቀድሜ እንዳልኳችሁ ህወሓት የሚያድረው መቀሌ ነው። ቁመና አሰላለፉ ግን ቅዠት ውስጥ ነው ያለው። ከዛ ቀስቀሶ የሚያነቃው ሀይል ያስፈልጋል። በነገራችን ላይ ህዋት የመጀመሪያ ትውልዱ ዳግም ተመልሶ ዛው ደብረ ጽዮን ስባት ምናምን የሚለው ዘ ኦልድ ገድስ፣ እነዛ ተመልሰው እነፍትለ ወርቅ መሀል ላይ እየተቀላቀላቸውን የሚድል ሚድል 7 እንግዲህ 66 ላይ የካቲት 67 መስከረም ሁለት ነው የንጉሳዊ ስርዓቱ ኢትዮጵያ ተቅደሜ የታወጀው። ንጉሳዊ ስርዓቱ የወደቀው ከአምስት ወር በኋላ ከስድስት ወር በኋላ በሉት። ያው ኤግዛክትሊ የካቲት 11 ደግሞ በረሃ ገባው እንዳሉ ልክ። ለነገሩ እነሱም ገና ብልጽግና ሲመጣ የለመደ ልማድ ሆኖባቸው ብልጽግና ገና መጥቶ ምን ፖሊሲ ይኖረዋል ምናምን የሚለው በግልጽ ባልተነገረበት ሁኔታ ቋንቋ ሊፋቅ ነው፣ ባህልህ ሊሻር ነው፣ በላይህ ላይ ማት ሊወርድ ነው፣ ወዘተረፈ ብለው አወን አብደው የትግራይ ልሂቅ ከውጭም ከሀገር ውስጥም በአራቱም የኢትዮጵያ ማዕዘን ነጋዴው፣ ምኑም ሰርቶ ከሚበላበት እነሱን እንዲቀላቀል ያልተቀላቀለ ያልታገለ ደግሞ ባንዳ ነው የሚል ስያሜ የሰይመው እሱን አወናብደው ነበር። ኤንዌይስ እንግዲህ ኒው ጄኔሬሽን የሚባለው ሰማንያ ሶስት እነሱ ስልጣን ላይ ተቀላቀሉ። ኦልሞስት ከዘጠና ሶስት ወይ ከዘጠና ሰባት በኋላ የተቀላቀላቸው የዩኒቨርሲቲ መምህራን ያ በሚድል ኤጅ የሚባለው መካከለኛ እድሜ ያለውን እሱን እያራገፉ ወደ ቀደመ የአብዮታዊ ዲሞክራሲ ቁርባናቸው ናቸው እየተመለሱ ነው ያሉት። እንግዲህ ከዚህ የመካከለኛ ትውልድ የሚባለው በህወሓት ውስጥ እነ ጌታቸው ረዳ፣ እነ ክንድያ ገብረወት ፕሮፌሰር የመቀሌ ዩኒቨርሲቲ ፕሬዚደንት የነበሩት የራያ ወይ የደቡብ ምስራቅ የደቡብ ዞን አስተዳዳሪ የነበሩት እነኝህ በሙሉ ወይ መሮለስ እኔ አሁን እንደዛ ብሎ ማጠቃለልም ደግሞ ሊከብድ ይችላል ዙሮ ዝሮ በጌታቸው ረዳ የሚመራው በዛኛው የትጥቅ ትግል ያልተሳተፈ በሁለተኛው በዚህ በሁለቱ ዓመት ላይ ግን የተዋጋ የዛኛውን የቀደመውን ኦልድ ጋርድን ደግሞ ከጉድ የወጣው ኃይል እየለቀቀ ነው ያለው እንግዲህ በዛሬው ዕለትም የፌዴሬ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የቀድሞ የመቀለ ዩኒቨርሲቲ ፕሬዚደንት እንዲሁም በትግራይ ኢንትሪም አድሚኒስትሬሽን ደግሞ የማህበራዊ ጉዳይ የሚባለው ይሄ የትምህርትን የጤና መልሶ ግንባታ ይከታተል የነበረው የዛ አስተባባሪ ሴክሬታሪያት የነበሩትን ፕሮፌሰር ክንድያ ገብረ ሕይወትን የትምህርት ሚኒስትር ሚኒስትር የሚኒስትሩ አማካሪ አማካሪ ዴኤታ ሁነው በዴኤታ ማዕረግ ማለት ነው፣ በስቴት ሚኒስትር ማዕረግ የትምህርት ሚኒስትር የትምህርት ሚኒስትር ሚኒስትር አሉ። የሳቸው በዴኤታ ማዕረግ በቫይስ ሚኒስትር ወይ በስቴት ሚኒስትር ማዕረግ የትምህርት ሚኒስትር አማካሪ ሆነ አድርገው ሾመዋቸዋል። የትምህርት ዝግጅታቸው ወይ ኦቨር ኦል ይህንን ለማማከር የሚያስችል ከበቂ በላይ ዝግጅት ያላቸው ናቸው። እንግዲህ መቀሌ ዩኒቨርሲቲ በጣም ግዙፍ የሚባል ዩኒቨርሲቲ ነው እንደምታውቁት። እሱን በፕሬዚዳንትነት መርተዋል። ኦልሞስት ለስምንት ዓመት ነው መቀሌ ዩኒቨርሲቲን የመሩት። ከዛ ባለፈ መቀሌ ዩኒቨርሲቲን ለስምንት ተከታታይ ዓመት ከመምራትን ባሻገር ከዋጅንግን የሚባለው ለዩኒቨርሲቲው በጣም እንግዲህ ዩኒቨርሲቲ አካባቢም ዩኒቨርሲቲ ውስጥ ስለነበርኩኝ በጣም ሞዴል የነበሩ ፕሬዚደንት ናቸው። የዚህ ስኮላርሽፕ መፈለግ የመቀሌ ዩኒቨርሲቲ ከቤልጅየሙ ዋጊንገን ከተለያዩ ተቋማት ጋር ግንኙነት እንዲመሰረት በማድረግ ያ በተለይ ፕሮጀክትን በማምጣት ፕሮጀክት በማምጣት የዩኒቨርሲቲ መምራንን ህይወት በመቀየር እንግዲህ ሞዴል የሚባሉ ነበሩ። ዝሮ ዝሮ ከዛ ባለፈ እንግዲህ አቶ ጌታቸውም የምስራቅ አፍሪካ ጉዳዮች ሚኒስትር ሆነው ተሹመዋል። ቲንክ እነ ሌትናል ጀነራል ጻድቃን ከዛ ባለፈ ደግሞ አስቀድሜ ያልኳቸው የዚህ የደቡብ ምስራቅ ካልተሳትኩ ደቡብ ምስራቅ ነው። አለም ባለ ራያን ራያ ቆቦን ይሄ ከቆቦ መልስ ያለውን ማይጨው መሆኔ እነዚህን የሚያስተዳድሩት ሌሎችም እንግዲህ ይሾማሉ ተብሎ ይጠበቃል። ከዛ ባለፈ እንግዲህ በአንጻራዊነት ትግራይ በጣም የተማረ ማህበረሰብ ያለው በአራቱ ማዕዘን የህዝብ ችግር ስለሌለ ማለት ነው በአራቱም ማዕዘን ተንቀሳቅሶ ሲነግድ ሲሰራ በተለያየ መልኩ ሲያገለግል የነበረ ነው። አስቀድሜ እንዳልኳችሁ መጀመሪያ ላይ በጦርነት ዘመን አወናብደው ወደ መቀሌ ነው የሰበሰቡት ወደ ትግራይ። ያ የተሰበሰበው እንግዲህ ጦርነት በባህሪው ኢሞሽናል ስለሆነ ማሰብ ማሰላሰል ስለማያስከትል ብሶቱንም ምኑንም ማጣቱንም ምኑም ዝም ብሎ ግፋ በለው ሊሆን ይችላል። ለእለታዊ በቃ እኖራለሁ አልኖርም ነው የጦርነቱም ካበቃ በኋላ የስልጣን ሽሚያውም የጥቅም ትግሉም መልሶ ወደ ጦርነት ውስጥ እንዲገባም የሚፈልጉ ሰዎች ከህዝቡ የሚመጣን ጥያቄም ለመመለስ የሚያስችል አቅም ስለሌላቸው ለምን ሞትን? ለምን ያን ያህል ዋጋ ተከፈለ? ትናንት በዜሮ ሰምጌም በመቃብር ላይ እንቆማለን ስትሉ ከነበሩት ጋራ ለምን እንደዚህ ደረሰ የሚል የተለያዩ ጥያቄዎች ይነሳሉ። ኤንወይስ እንግዲህ ይሄ በኢትዮጵያ የፖለቲካ ታሪክ እጅግ እጅግ በጣም መልካም የሚባለው እኔ ወርቃማ ጊዜ ነው ብዬ ነው የማስበው። ትናንት በጠላትነት ሲፈላለጉ ታስታውሱ ከነበረ እኮ ፕሮፌሰር ክንድያ ገብረ ሕይወት በሀገር ክህደት ወንጀል ከተከሰሱና ስማቸው በተራ ቁጥር አርባ ላይ ካልተሳትኩኝ ያቸክናርል ቁጥሩ በዛ ሲፈለጉ የነበሩ ሰው ናቸው። ከዛ ባለፈ አሁን በትዊተርም በሚዲያም በምንም ብዙ ብዙ ተብሏል። ያንን አሁን አንዳንድ ሰው የተረሳ የመሰለው እንዲህ ብለው ነበር ምናምን ጌታቸው እንዲህ ብሎ ነበር፣ ክንድያ እንዲህ አለን። በቃ ዋታይ ፕሮፖጋንዳ አበቃ። የኢትዮጵያ ፖለቲካ መሻሻል ላይ ነው እኮ የሚባለው። ከዛ ከጠላትነት ተፈራርጆ በአንተ መቃብር ላይ በእኔ መቃብር ላይ ከሚባለው በጋራ ለአንድ ሀገር ወደሚሰራበት ሂደት መምጣቱ ነው። ኤንዌይስ፣ እንግዲህ ፕሮፌሰር ክንድያ ገብረህይወት በትግራይ ኢንትሪም አድሚኒስትሬሽን ውስጥ ሴክሬታሪያት ፎር ዘ ትራንስፎርሜሽን ኦፍ ሶሻል ዲቨሎፕመንት ሆነው አገልግለዋል ማለት ነው። እንግዲህ እንኳን ተሾሙ ለማለት ፈልጋለሁ። ሌላው እንግዲህ ምናልባት በትናንትናው ዕለት የሆሳአና በዓል ተከብሯል። እንኳን ለሰሞነ ሕማማት አደረሳችሁ ማለት እፈልጋለሁ። እንግዲህ ለዚህ በቅተው ይህንን ጾም መጾም መቻል በራሱ አንድ ነገር ስለሆነ ማለት ነው። ሶሪ ከዛሬ ሰኞ ከዛሬ ሰኞ ጀምሮ እስከ ቅዳሜ በተለያዩ በቤተክርስቲያን ባደግንበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያየ መንገድ ይከበራል። ተምሳሌቶች ናቸው። አናሎግ ከዛ ውስጥ ተምሳሌቶች እንማርባቸዋለን። ለምሳሌ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሕማም የሚታሰብበት ካህናትና ምዕመናን በአጸደ ቤተክርስቲያን ተሰባስበው የኢየሱስ ክርስቶስን ሕማማቱን ስቃዩን፣ ግርፋቱን፣ እንግልቱን የሚያስቡበት በጥቅሉ ግብረ ሕማም የሚባለው ደግሞ የኢየሱስ ክርስቶስ ስቃይ፣ እንግልት፣ መከራ የመጨረሻው አስተምሮ የሚታሰብበት ነው። በነግህ፣ በሰልስት፣ በስድስት፣ በተሳት ወይ በዘጠኝ ሰዓት፣ በሰርክ 11 ሰዓት እየተመላለሱ የሚሰገድበት የሚጸለይበት፣ ኃጢአታችንን ይቀርበለን እየተባለ ተማጽኖ የሚደረግበት በተቻለ መጠን ከአንደበታችን የክርስቲያን ሕይወት የክርስትና ሕይወት ክርስቶስን መምሰል ነው። የሃይማኖት ጉዳይ እየነገርኳቸው አደለም። ያ ሌላ ጉዳይ ስለሆነ ባለሙያውም በዘርፉም ያሉ ልሂቃንም ስላሉት፣ ግን ከክርስቶስ ክርስቲያን ስንባል የክርስቲያንን መልካም ባህሪዎች ማሳየት ይጠበቅብናል። እንግዲህ ካህናት ጥቁር ልብስ ይለብሳሉ። የአንደኛ የኢየሱስ ክርስቶስን ስቃይ ለማስታወስ ሁለተኛ የሰው ልጅ ከክርስቶስ መወለድ በፊት ለአምስት ሺህ አምስት መቶ ዘመን አካባቢ በጨለማ ግዞት ይኖር እንደነበረ ለማጠየቅ ለማዘከር እንግዲህ ዙሮ ዝሮ ዛሬ ሰኞ ነው። ትናንት ሆሳና ተከብሯል። በሆሳና ብዙዎቻችሁ ብዙዎቻችን የምናውቀው ኢየሱስ ክርስቶስ በአህያ ውርንጭላ ባህያ ውርንጭላ ማለት ከዚህ በፊት ምንም አይነት አገልግሎት ባልሰጠች በትንሽ ባህያ ውርንጭላ ተጭኖ ከኢየሩሳሌም ወደ ዋንስ የሎንግ ታይም ጎ ሌትል ደንኪ ወዝ ብሮት ቱ ጀሰስ

ይጠይቁ ነበር። አዘርስ ሪፕላይድ ኢትስ ኤ ፕሮፌት ጄሰስ ፍሮም ናዝሬት። ይሄ ከናዝሬት የገሊላው ልጅ ነው ፕሮፌቱ ነው ወይን መሳሂው ኢየሱስ ነው። ዘሊትል ደንኪ ሊፍትድ ሂስ ሄድ ፕራውድ ሊያደይ ኢንተር ደ ሲቲ። በኩራት ጭንቅላቱን ቀና አድርጎ ይጓዝ ነበር ይሄ ደንኪ ይላል እና አሁን ዘሊትል ደንኪ ከሪጅ ሰስሮው ዘስሬስ አንል ስ ንሮንት ቴምፕ ዘን ከዛ አናሎጊ አለው። ይሄ ሜታፎሩ መጣ ተጭኖነ የመጣው ብዙ ጊዜ መንገድ ሲዘጋልን እልል ሲባል ሆ ሲባል በቪአይፒ ሰዎች ሲስተናገዱ ከሰዎች ዘንድ ክብርና ሞገስ ሲያገኙ የዛ ክብርና ሞገስ ምንጫችን ምንድን ነው ብለው ሊጠይቁ ይገባል የሚል አስተምሮ፣ እንደዛ እየተባል እየተማርን ያደግነው። ኤኒዌይስ ይሄ ዘ ኢስተር ስቶሪ ብሪያን ወልትስሚዝ ዘ ኢስተር ስቶሪ ደግሞ አህያዋን እስከ መጨረሻ ወስዳታል። ከስቅላቱ በኋላ ተሸክማ የኢየሱስ ክርስቶስን አስክሬን ተሸክማ ወደ ቀብር ቦታ ስትወስድ፣ በኋላም ደግሞ ተመልሳ መነሳቱን ስታይ በኋላ የሆነ ምንድነው በኋላ መጨረሻ ላይ ኢየሱስ ክርስቶስ ሲያደርግ አህዮ እንድታይ ያደርጋታል። ዘኔክስ ደ ዋን ኦፍ ጀሰስ ፍሬንድስ ቱክ ዘ ሊትል ደንኪ። ከዛ ባለፈ ጀሰስ ፍሬንድስ ዌር ሶ ሃፒ ቱ ሲም አጌን

መንገድ ተዘግቶላቸው በክብር ሲስተናገዱ ኢኔብልድ ሲደረጉ ቪአይፒ ሲሆኑ ክብር ሞገስ ስናገኝ፣ ምንድን ነው የዚያ ክብር ሞገስ ምንጭ? እኔ ራሴ ነኝ ራሴ ነኝ ወይንስ ከዛ ጀርባ ስልጣን ዛት ኦቶሪቲ አለ? ያ ኦቶሪቲስ የህዝብ ስልጣን እንዴት ነው የምንጠቀምበት? ዝነኝነት ከሆነ ያ ዝነኝነት ምንድን ነው? የዝናዬ ምንጭ ምንድን ነው? እስከምን ድረስ ነው ይህን ዝናዬ እንዳይወልቅ እንዳይወርድ ከላይ ላይ እና መዘዋወቻ እንዳልሆን ሰዎች አታክ እንዳያደረጉኝ የሚል እሱም ማሰብ ይጠበቅብናል። እንግዲህ የሃይማኖት ምሁራን ደግሞ በተለያየ ሜታፎር በተለያየ አናሎጂ ያስተምሩናል። ኤኒዌይስ ዛሬ ዛሬ ለተሰኞ በእምነታችን መርገመ በለስ የተፈጸመበት ሰኞ ይባላል። ዛሬ በዚህ ዕለት ጌታችን ከቢታንያ ሲወጣ ተራ በቅጠል ያለባትን በለስ ተመልክቶ ወደ በለስሲቱ ቢቀርብ ከቅጠል በቀር ምንም ነገር ባለማግኘቱ ከአሁን ጀምሮ ለዘላለም ምንም ከአንቺ ፍሬ አይ ብላ ማርቆስ 11 14 በማለት ስለረገማት መርገመ በለስ የተፈጸመበት ሰኞ ይባላል። እንዳንረገም እግዚአብሔር ይርዳን። ሰው እርግማት የሰው እርግማን የሰው ብዙም ከፈጣሪ እንዳንረገም ኃጢአታችንንም ይቅር እንዲለን ነው እንግዲህ ዘን እዛ አሁንም ሰኞ አንጾተ ቤተ መቅደስ ወይም የቤተ መቅደስ ማንጻት የሚባል አለ። ጌታ ወደ ቤተ መቅደስ ሄዶ በቤተ መቅደሱ የሚሸጡትና የሚለውጡትን ቤት የጸሎት ቤት ትባላለች ማቴዎስ 21 13 በማለት ከቤተ መቅደስ ገርፎ አስወጥቷቸዋል ማለት ነው። ዛሬም በቤቱ የሚነግዱ በቤቱ ዘመድ የስጋ ዘመዳቸውን የቋንቋ ዘመዳቸውን የብሄር የማታልፈዋን ዓለም እንሰብካለን እያሉ በሚያልፈው ዓለም ነዋይ እየተታለሉ ሰዎች አሉ። ያም ብቻም አይደለም፣ ወደ ዓለማዊም ስናመጣው የተሰጣቸውን ኃላፊነት ዘንግተው ለግል እና ለቡድን ጥቅም የሚሄዱ አሉ። እነሱም እንግዲህ ቤቱ የንግድ ቤት አይደለም ልንላቸው ይገባል ማለት ነው። ዳት ሜታፎ ነገ ማክሰኞ፣ ሮብ፣ ሐሙስ፣ አርብ እስከ ቅዳሜ ባለው እንቀጥላለን። ሌላው እንግዲህ ምናልባት በዛሬው ዕለት ኖ ኖ በትናንትናው ዕለት የቤላሩስ የውጭ ጉዳይ ሚኒስተር ማክሲም ሪዥንኮቭ ኢትዮጵያ ውስጥ ገብተዋል። የቤላሩስ ውጭ ጉዳይ ሚኒስተር ማክሲም ሪዥንኮቭ ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋራ በተለያዩ ጉዳዮች ላይ ምክክር እያደረጉ እንደሆነ እንግዲህ የቤላሩስ የውጭ ጉዳይ ሚኒስትር በትዊተር ገጹ ቤላሩስ ምንድነው ኦፍኮርስ በኢትዮጵያ ሚዲያ የተዘገበ አልመሰለኝም። እንግዲህ ለትራያንጉሌሽን ፈልጌው ስለነበረ ማለት ነው። ኦኬ ቤላሩስ ቤላሩስ ሚኒስትሪ ኦፍ ፎሪን አፌርስ ምንድን ነው የሚለው ቤላሩስ ፎሬን ሚኒስትር ማክሲም ሪዥንኮቭ አድሬስ

እና ተግባራዊ ሊደረግ በሚችሉ ጉዳዮች ላይ ያተኩራሉ ይላል። እንግዲህ ቤላሩስ የራሻ የሉካሽንኮ አገር ነች። የራሻ በጣም ጎረቤት ላንድ ሎክድ ነው። ታስታውሱ ከነበረ ጎረቤቶቻችሁ ሞኞች ናቸው፣ ለእናንተ ወደብ ሊሰጧቸው ይገባል። ያ የማይሆን ከሆነ የማይሰጧችሁ ከሆነ ግን በጉልበትም ቢሆን መቆጣጠር አለባቸው ያሉት የሉካሸንኮ ሀገር ነች ቤላሩስ በጣም ሰፊ ሀገር ነው በአንጻራዊነት ቤላሩስ እንግዲህ በሚሊተሪ ቴክኖሎጂ በነዚህ ወታደራዊ ቁሳቁስ ሬዲዮ መገናኛ የቀላልና መካከለኛ ተተኳሾች ተሽከርካሪዎች በማምረት ከራሻ ጋር ከዩኤስኤስአር በነበሩበት ዘመን ወታደራዊ ቴክኖሎጂ ማዕከላት ነበሯቸው ቤላሩስ ቤላሩስ ውስጥ እና ያንን አስቀጥለው እየሰሩ ነው ያሉት። በዛ ረገድ በተለይ የኢትዮጵያ የሚሊተሪ ቴክኖሎጂን ለማዘመን በሚደረገው ጥረት ከቤላሩስ ጋር አብሮ የሚሰራበት እድል ይኖራል። እንግዲህ ያው ቤላሩስ በአብዛኛው በምዕራባውያን እና በአሜሪካ በኩል ደግሞ ከራ የራሽያ ጋር ስለሆነ የሚወገዝበት ሁኔታ ነው ያለው። ሌላው እንግዲህ ምናልባት አዲሱ ለጋት ውሎ በዚህ በጋትሏችን የመጨረሻ መረጃ የሶማሊያ ጠቅላይ ሚኒስትር ሀምዛ አብዲ ባሬ ላሳኖድን ጎብኝተዋል። የኤስኤስሲ ሰውል ሰነግ እንካየን የሚባለውን ሶማሌላንድ የራሴ ሉዓላዊ ግዛት ነው የምትለው ፑንትላንድም ይገባኛል ብላ የምትጠይቀው በዛ ጉብኝት አድርገዋል። ሶማሌላንድ በተደጋጋሚ ማስጠንቀቂያ አውጥታ ነበር። ያን ማስጠንቀቂያ አልሰሙም ሀምዛ አብዲ ባሬ በነገራችን ላይ የሶማሊላንድ ውጭ ጉዳይ ሚኒስትር አብድርሀማን ዳሄር አደን በጣም ጸረ ኢትዮጵያ አቋም ያላቸው ኤምኦኤውን አንቀበልም ወዘተረፈ ሲሉ የነበሩ ፈነቲክ የሆኑ ሰው ናቸው። በዚህ ጉዳይ በሀምዛ አብዲ ባሬ ጉብኝት እስካሁን ያወጡት ነገር የለም። በተመሳሳይ የሶማሌላንድ የብሔራዊ ባንክ ገዢ ናይሮቢ ነው ያሉት አህመድ ሞዋሊም ፊኪ የሶማሊያ ውጭ ጉዳይ ሚኒስትር የሀምዛ አብዲ ባሬን ጉብኝት በኤስኤስሲ ካቱሞ ያደረጉትን ጉብኝት ታሪካዊና ምልክት ምንም እንኳ ችግሮች ቢኖሩም ሶማሊያ አንድ የሆነች የግዛታዊ አንድነቷ የተጠበቀ አንድ ጠንካራ ሶማሊያን ለመፍጠር የምናደርገው ጥረትን የሚያግዝ ሶማሊያ መቼም ቢሆን ግዛታዊ አንድነትና ሉዓላዊነቷን የማታጣበት ምልክት ነው የሚል ንግግር አድርገዋል። እንግዲህ ሆርን ዲፕሎማትን ጨምሮ ደግሞ በትናንትናው ዕለት ሰፊ ሀተታ ይዘው ወጥተዋል። ሶማሌላንድ ለአሜሪካ የበርበራ ወደብ ላይ ያለውንና የበርበራ ማሪታይም ፋሲሊቲን በረዥም ጊዜ ሊዝ በመስጠት ሀገራዊ እውቅና አለም አቀፋዊ የምትፈልገውን ለረዥም ጊዜ ስትፈልግ የነበረውን እውቅና ለማግኘት ጥረት እንደምታደርግ ፕሬዚዳንቱም ዶናልድ የሶማሊላንድ ፕሬዚደንት ማለቴ ነው፣ ዶናልድ ትራምፕ የቢዝነስ ሰው ናቸው፣ የትራንዛክሽን ሰው ናቸው። እኛ ልንሰጣቸው የምንችለው ነገር አለን፣ እጅግ በጣም ስትራቴጂክ የሆነው ከቀይ ባህር ጋራ የሚገናኘው የኤደን ባህረ ሰላጤ፣ እንዲሁም ከኢንዲያን ኦሽን ጋራ የሚገናኝ ስትራቴጂክ የሆነ ቦታ፣ የየመን ሀውቲዎችን ለመፋለም በተመሳሳይ ቻይና በምስራቅ አፍሪካ እና በአፍሪካ ውስጥ ኤክስፓንድ እየተስፋፋ ነው ያለው ቻይና ከፍተኛ ግንኙነት ከጅቡቲ ጋር አለው። ከፍተኛ ግንኙነት ከሶማሌ ጋር አለው። እኛ ደግሞ የፕሮ ዌስተርን ሆነን የኖር ነው እስከዛሬ ይብል ሌላው ቢቀር ከታይዋን ጋር የጠበቀ ግንኙነት አለን፣ ግንኙነት አላቸው። በገቨርናንሳችን፣ በዲሞክራሲያችንም የዌስተርን ይሄ ምንድን ነው ፕሮ ዌስተርን ስታንስ ኤንድ ዲኬድስ ኦፍ ገቨርናንስ ሜክስ ት ቫሊየብል ፓርትነር ያደርገናል የሚል ነገር እያቀረቡ ነው ያሉት። ሶማሊያ፣ ጅቡቲ ፕሮ ተርኪ ናቸው። ይሄ በቀዝቃዛው ጦርነት ወቅትም ወይ በሁለተኛ የዓለም ጦርነት ወቅት ኦልሞስት ወደ ሶስት ማይል አካባቢ የሚሆን መንደርደሪያ ያለው በራሻዎች የተገነባ የበርበራ የመንደርደሪያ የአውሮፕላን መንደርደሪያ እንዲሁም ማሪታይም ፋሲልቲ ዩናይትድ አረብ ሚሬት የበለጠ ደግሞ ያሸሻለው እሷ አለ። ይህንን በማድረግ እውቅና እንድናገኝ ጥረት እናደርጋለን የሚል ጉዳይ ነው ያለው። እንግዲህ ዞሮ ዞሮ የሶማሊላንድ አብድራህማን የሶማሊላንድ የውጭ ጉዳይም አብድራህማን ዳሄር አደንም አሜሪካ ውስጥ ነው ያሉት። በቀጣይ ጁን ከአንድ ወር በኋላ ኦልሞስት አፕሪል፣ አሁን አፕሪል ላይ ነው ያለ ነው እንግዲህ፣ ሜይ በቅርቡ ነበር ጉብኝት ያደርጋሉ ተብሎ ሲጠበቅ የነበረው ፕሬዚዳንቱ ነገር ግን ጁን ላይ ወደ አሜሪካ ያቀናሉ ተብሎ ይጠበቃል። በዛም አንዱ ሊቀርቡ ከሚችሉ ጉዳዮች አንዱ የሀገራዊ እውቅና ነው የሚል መረጃዎች እየወጡ ነው። ሌሎችን ዝርዝር መረጃ ዝርዝር ትንተና መመልከታ የሚፈልጉትን በምሽት የጋትለታዊ ይዤ መጣለሁኝ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ እጅግ በጣም አድርጌ ያመሰግናለሁ።